ሰላም እንዴት ናችሁ? ውድ ወዳጆቼ፣ ቤተሰቦቼ፣ የቤተሰብ ያልሆናችሁ ሰብስክራይብ በማድረግ ይህን ቻናል ተቀላቀሉ። በዛሬው ቪዲዮአችን ደግሞ የምናየው እንዴት ጂሜል አካውንት ወይም ጉግል አካውንት ክሬት እንደምናደርግ ነው። ተከታተሉን። ጂሜል አካውንታችን በፒሲ ወይም በስልክ መሆን ይችላል። በፒሲ የምትሰሩ ሰዎች መጀመሪያ ብሮዘራችሁን ክፈቱ። ከዛ ጂሜል ዶት ኮም ብላችሁ ሰርች ያርጉ። ልክ ሰርች ስታረጉ እዚህ ጋር የሚመጣው እናንተ ላይ ይመጣል። ከዛ በእንደዚህ አይነት መልኩ መከታተል ትችላላችሁ። በስልክ ለምትሰሩ ደግሞ በጂሜል አፕሊኬሽን ነው የምንሰራው። ይሄ አፕሊኬሽን ፕሌይ ስቶር ላይ ማውረድ ትችላላችሁ። አብዛኛው ስልክ ላይ ግን ኦረዲ ተጭኗል። ከዛ ኦፕን ታረጉታላችሁ። ኦፕን ካላችሁት በኋላ ሰርች ኢሜል የሚላለ ከሱ ጎን ፒ ምልክታለች እሷን እንነካለን። ከዛ ከታች ደግሞ አዳናዘር አካውንት የሚላለ እሱን እንነካለን። ልክ እንደዛ እንዳለን ጉግል ስለሆነ የምንፈልገው ጉግል እንላለን። ልክ ቼክ ኢንፎ ካለ በኋላ እንደዚህ አይነት ነገር ነው የሚያመጣላችሁ ከታች ክሬት አካውንት የምትላለች እሷን እንናካለን። ከዛ ፎርማይ ሰልፍ እንላለን ለራሳችን ስለሆነ ከዛ እዚህ ጋር ፈረስትኔም እና ናስትኔም ትመርጣላችሁ ፈረስትና ናስትኔም ካስገባችሁ በኋላ ኔክስት ትሉታላችሁ። ከዛ መን ዘዳይ እና የራችሁን ሙሉ ይላችኋል። ከዛ እዚህ ጋር ጾታ መረጡ ይላችኋል። ከዛ እንዴት እንዲሆንላችሁ ትፈልጋላችሁ ይላችኋል። ራሳችሁ መምረክ ከፈለጋችሁ ክሬት ዩር ኦን ጂሜል አድሬስ ትሎታላችሁ። ከዛ የራሳችሁ መጻፍ ትችላላችሁ ወይም ራሱ ከሰጣችሁ ላይ መምረጥ ትችላላችሁ። ፓስወርድ አስገቡ ይላችኋል፣ የራሳችሁን ፍጠሩ ይላችኋል። ትፈጥራላችሁ መጀመሪያ ላይ አስገባታችሁ። ከጨረሳችሁ በኋላ ሁለተኛ ላይ ኮንፊርም ይላችኋል። ኮንፊርም አድርጋችሁ ከጨረሳችሁ በኋላ ኔክስት ትነካላችሁ። ኮንፊርም ቦታ የላይኛውን ፓስወርድ ከታች ትደግምታላችሁ። ከዛ ቫሪፊኬሽን ኮድ ለመላክ ደግሞ ስልክ ቁጥራችሁን አስገቡ ይላችኋል፣ ታስገባላችሁ። ለሴኩሪቲ ቫሪፊኬሽን ኮድ አሪፍ ነው። ካልፈለጋችሁ ግን ስኪፕ ማለት ትችላላችሁ። እስኪፕ ማለት ከፈለጋችሁ ኔክስት ከምትለው ከጎን አለች። ስኪፕ ማለት ትችላላችሁ። ግን ለሴኩሪቲ አሪፍ ስልክ ቁጥር ስለሆነ ስልክ ቁጥራችሁን አስገብታችሁ ቫሪፊኬሽን ኮድ ቢላክላችሁ ይሻላል። አንዳንዴም ቫሪፊኬሽን ኮድ ላይ ልክላችሁ ይችላል። ለኔ አላከለኝም። ከዛ አይ አግሪ ይለዋለሁ። ጌቲንግ አካውንት ኢንፎ ብሎ ከጨረሰ በኋላ ቀጥታ ጂሜል አካውንታችን ክሬት ይሆናል ማለት ነው። ስልክ ቁጥራችሁን ካስገባችሁ በኋላ ቫሪፊኬሽን ኮድ አልመጣም ካላችሁ፣ ወይም ስልክ ቁጥራችሁንም ሳታስገቡ ቫሪፋይ ካልተደረገ አካውንታችሁ ከላይ ድጋሜ የኤ ምልክት እንነካና ማኔጀር ጉግል አካውንት ውስጥ እንገባለን። ልክ እዛ ውስጥ ከገባን በኋላ ሴኩር አካውንት የምትላ እንነካታለን። ከነካም በኋላ ሳይን ኔንድ ሪከቨር የሚለውን እንናካለን። ከዛ ቱ ቫሪፊኬሽን ሜተድ የሚለውንም እንነካለን። ከዛ ፎን ነምበር የሚለው ላይ የእስራስ ምልክት አለች እሷን እንነካለን። ልክ ከነካን በኋላ ፓስወርዳችንን እናስገባለን። እዚህ ውስጥ ፓስወርዳችንን ካስገባን በኋላ ኔክስት እንነካለን። ከዛ ቅድም የጻፍንለትን ስልክ ቁጥር ያመጣልናል። ቅድም ስልክ ቁጥራችን አልጻፋችሁ ካላችሁ ባንዲራን ትነኩትና ከጎን በኩል አለችው ሀገር ሴሌክት ታደርጋላችሁ። ግን ኢትዮጵያ ውስጥ ስላለው ኢትዮጵያ ባንዲራ አምጥቶልኛል። ከዛ ኔክስት እለዋለሁ። ከዛ ሜክሹር ለማድረግ ጎግል ቴክስት ልኮላችኋል ሲክስ ዲጂት ኮድ የሚላለ ኦኬ እንለዋለን። ከዛ እዚህ ጋር ቫሪፊኬሽን ኮዱ ይመጣልናል። ኔክስት ደንናለን። ከዛ ቫሪፋይድ ሆነ ማለት ነው። ደንንላለን ቫሪፋይዱናል። ለዛሬ ዜላቸሁ የመጣሁት ይሄን ነበር። ሰብስክራይብ፣ ላይክ፣ ኮሜንት እንዳስረሱ፣ ቻው